ጠንካራ ለመሆን የሞከሩ ሶስት ሀገራት እንዴት ጸጥ ተደረጉ ኢራቅ እውነት ድምፅ የላትም ግን በፍጹም አትሞትም አንድ አንበሳ እንዴት እንደታደነ የኢራቅ ውድቀት እውነተኛ ታሪክ ነዳጅን የምትቆጣጠር ከሆነ ሀገራትን ትቆጣጠራለህ እውነትን የምትቆጣጠር ከሆነ ደግሞ ታሪክን ትቆጣጠራለህ የኢራቅ ታሪክ ሁለቱንም ያካተተ ነበር ኢራቅ ከአውሎ ንፋሱ በፊት በአንድ ጊዜ እያደገች ነበር። በሳዳም ሁሴን መሪነት ፍጹም የተዋጣላት የዓለም ቁንጮ ሀገር አልነበረችም። በእርግጥ ግን ጠንካራ፣ ኩሩና የምትፈራ ሀገር ነበረች። ለሕዝቧ ነፃ የጤና እንክብካቤ፣ ነፃ ትምህርት ለሁሉም በአረቡ ዓለም ምርጥ ሳይንሳዊ ምርምሮችን ያስፋፋች፣ ኃይለኛ የጦር ኃይል ባለቤት እንዲያውም በአንድ ወቅት በዓለማችን አራተኛው ትልቁ ጦር የተባለለት በነዳጅና የተፈጥሮ ጋዝ የበለጸገች አገር ነበረች። በኋላ አንድ ነገር ኢራቅን ለዓለም ኃይሎች አደገኛ አደረጋት። ነፃነትን ፈለገች። ሳዳም ከድንበሩ በላይ ማለም ጀመረ። የዓረብ አንድነት፣ በወርቅ የተደገፈ ምንዛሪ፣ በአሜሪካ ሰንሰለቶች ያልታሰረች ጠንካራ ኢራቅን። ዓለም ደግሞ ይህን ቅዠት አልወደደችለትም። ነዳጅ፣ ኃይልና የዶላር ወጥመድ። ሳዳም ጉዳዩን ውሳኔ ያደረገበት ነዳጅን በዩሮ እንጂ በአሜሪካ ዶላር አልሸጥም አለ። ይህ እርምጃ ብቻ የአሜሪካንን የፋይናንስ የበላይነት መሠረት የሆነውን የፔትሮ ዶላር ሥርዓትን ጭንቀት ውስጥ ከተተው። ነገሩ ምልክት የሚሰጠው ስለ ነዳጅ ብቻ አልነበርም፣ ስለ አጠቃላዩ ቁጥጥር ነበር። ጨዋታው ያኔ ተጀመረ። ያልነበሩት መሳሪያዎች እንደ አውሮፓውያን አቆጣጠር በ2003 አሜሪካ ለዓለም እንዲህ ያለች ኢራቅ ጅምላ ጨራሽ መሳሪያዎች አሏት ሳዳም እጅግ አደገኛው ሰው ነው የሚለውን ውንጀላ አየሩን ሞላው ግን ሁሉም ውሸት ነበር ከዓመታት በኋላም ቢሆን ምንም ጅምላ ጨራሽ መሳሪያ እንዳልተገኘ ዓለም አየ ቢሆንም ወረራው አልቀረላትም ኢራቅ በጣምራ ሀገራት ተደበደበች ጦር ሰራዊቷ ተሰበረ ፕሬዚዳንቷም በቀጥታ ካሜራ እየተቀረጸ ተሰቀለ ሚሊዮኖች ተጎዱ ተፈናቀሉ ጥንታዊ ከተሞቿ ወደ ፍርስራሽነት ተቀየሩ እንደ አይኤስ አይኤስ ያሉ በጣም አደገኛ አሸባሪ ቡድኖች በሁከቱ ውስጥ ተወለዱ እና የሚያሳዝነው ለዚህ ሁሉ የህዝብና የሀገር ውድመት አሜሪካ የኢራቅን ህዝብ በፍጹም ይቅርታ አልጠየቀችም ስነ ልቦና ይስልት። ይህ ድብደባ ወታደራዊ ብቻ አልነበረም፣ የስነ ልቦናም ጦርነት ነበር። ኢራቅን ከውስጥ ጀምሮ ማጥፋት። የዛኔዋን ኢራቅን ማሸነፍ ብቻ አልፈለጉም። የፈለጉት የህዝቡን የወደፊት ተስፋ መስበር፣ አንድነታቸውን ማጥፋት፣ ታሪካቸውን እንደገና መጻፍ፣ ጠንካራ መሪዎችን በተከፋፈሉ አሻንጉሊቶች መተካት፣ ኢራቅ ከውስጥ እንድትጠፋ ሚዲያን ፍርሃትን የሃይማኖት ክፍፍልንና የኢኮኖሚ ጫናን በሚገባ ተጠቅሞበታል ሰዎች በሕይወት ለመኖር በጣም እንዲጠመዱ አድርጉ እንዴት እንደሚዋጉ ያኔ ይረሳሉ የሚለውን አባባል ተገበሩባት ከሳዳም በኋላስ ምዕራባውያን ዲሞክራሲ መጣ አሉን በጋድ የሆነውና ያመጡት ግን የእርስ በርስ ጦርነት ሙስና የውጭ ጣልቃ ገብነትና ተጽዕኖ የሽብርተኝነት መነሳትና መስፋፋት፣ የሚደማ ግን የማይድን ብሔር እና፣ ዛሬ ዓለም ኢራቅን የጦርነት ቀጠና እንጂ የሥልጣኔ መገኛ አድርጎ አይመለከታትም። ግን አንዳንዶቻችን እናስታውሳታለን። ሳዳምን የገደሉት ክፉ ስለሆነ ብቻ አልነበርም። ብዙ ክፉዎች አሁንም ሀገሩን እየመሩ እኮ ነው። ኢራቅን ያወደሟት በነፃነት ለማሰብና ለማለም ስለደፈረች እና በራሷ መንገድ ስለሰራች ነው። ራስህን ጠይቅ። በራሷ ለመቆም የምትሞክር ሀገር ምን ይደርስባታል? ሰዎች ነፃነትን እንዲፈሩ አደርግ፣ ከዚያ ቁጥጥርን ይለምናሉ። እንደሚባለው ነው። ሰራዊት ከመምጣቱ በፊት አእምሮ የሚወረረው በዚህ መንገድ ነው። ሊቢያ፣ አንድነት ያላት አፍሪካን የመመስረት ህልም ዓለም አቀፍ ኃይሎችን እንቅልፍ ሲነሳቸው። አንድ ጊዜ በሰሜን አፍሪካ ደፋር ህልም የነበረው መሪ ነበር። የሊቢያው መሪ ሙአምር ጋዳፊ። ግቡ ነዳጅ ብቻ አይደለም፣ የጦር መሳሪያም ብቻም አይደለም፣ የአፍሪካ ነጻነት ነበር እና በመጽሐፍ የተጻፈ አይነት አይደለም፣ ዓለም አቀፍ ሥርዓቶችን የሚያናውጥ አይነት እንጂ። ጋዳፊ ስሙን እንደሚያጠፉት ምዕራባውያን አምባገነን ብቻ አልነበረ ሐሳባዊና ስትራቴጂስትም ነበር። ሶስት አደገኛ እቅዶች ነበሩት። አንድ በወርቅ የተደገፈ ዲናር። በአፍሪካ የአሜሪካን ዶላርና ዩሮን በአንድ በወርቅ የተደገፈ ምንዛሪ መተካት ይፈልግ ነበር። ነዳጅና የጋዝ ንግድ በፔትሮል ዶላር ሳይሆን በወርቅ እንደሚመሩ አስቡት። ያ ሐሳብ የምዕራባውያንን የፋይናንስ የበላይነት በአፍሪካ ያዳክመው ነበር። ሁለት የተባበሩት አፍሪካ የተባበሩት የአፍሪካ ግዛቶች አንድ ጦር ሰራዊት፣ አንድ ምንዛሪ፣ አንድ መንግስት እንዲኖር በከፍተኛ ደረጃ ግፊት አድርጓል። ብዙ ድሃ የአፍሪካ ሀገራትን በገንዘብ ደግፎ ከአይኤምኤፍና ከዓለም ባንክ ቁጥጥር ውጭ የሆነ ነፃነት እንዲቀምሶ አድርጓቸዋል። ሶስት ገለልተኛ ሚዲያና ድምፅ። ጋዳፊ የአፍሪካ የመገናኛ ብዙሃን ተቋማትን በመደገፍ የምዕራባውያንን ትርክቶች የበላይነት ለማፍረስ ሞክሯል። አፍሪካውያን የራሳቸውን ታሪክ እንዲናገሩ በጽኑ ይፈልግ ነበር። ዩኤስ ወይም ምዕራባውያን እንዴት ምላሽ ሰጡ? ስለዚህ ርዕዩ በዓለም አቀፍ የሥልጣን ደላሎ ጆሮ ሲደርስ ዓለምን አስደንብሮ ነበር። በ2011 ኔቶ በአሜሪካ በዩናይትድ ኪንግደም እና በፈረንሳይ የሚመራው በሊቢያ ሲቪሎችን በመጠበቅ ስም የአየር ጥቃት ዘመቻ ጀመረ እንደሚታወቀው ግን ስለ ሲቪሎች አልነበረም የኢኮኖሚ ተወዳዳሪና የፖለቲካዊ አንድነት ያላት አፍሪካ እንዳትነሳ በእንጭጩ ለመቅጨት ያለ መጥቃት ነበር ሂላሪ ክሊንተን በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበረች የስላቅ ሳቅ እየሳቀች ነበር እንዲህ ያለችው መጣን አየን ሞተ ጨለማ ነው አይደል ከጋዳፊ በኋላ ሆን ተብሎ የተፈጠረ ሁከት ነበር፣ አገሪቱ እንዳትረጋጋ። ከውድቀቱ በኋላ ሊቢያ በሚሊሻዎች በጦር መሪዎችና በአሻንጉሊት መንግስታት መካከል ተከፋፍላ ታመሰች። አይኤስ እና ሌሎች የአሸባሪ ቡድኖች መናኸሪያ ሆነች። ባርነት ወደ ምድሪቱ ተመለሰ። የአፍሪካ ወጣት ስደተኞች እንደ ጉድ የሚሸጡባት ሀገር ሆነች። ነፃ ትምህርት የጤና አጠባበቅና ምንም ዕዳ ያልነበረባት ሀገር በአንድ ጊዜ ፈራረሰች። ቢሆንም አንድም የምዕራባውያን መሪ ሊያድናት አልመጣም። ሕዝቡን ለማዳን ሲሉ የነበሩት የምር መከራና እውነተኛ ሥቃይ ውስጥ ሲገባ አይተው እንዳላዩ ሆኑባት። ጨለማ ስነ ልቦና የሕዝብ አስተያየትን እንዴት እንደተቆጣጠሩት ሰዎች ጦርነቱን እንዲቀበሉ ለማድረግ ጋዳፊን አብረቅራቂ አድርጎ አሳዩት። ታሪኮቹን በመድገም አንዳንዶቹ እውነት፣ አንዳንዶቹ የተጋነኑ፣ አብዛኞቹ ግን ውሸት። ወታደራዊ እርምጃን ለማጽደቅ ስሜት ቀስቃሽ ቃላትን፣ ዘር ማጥፋት ወይም ጅምላ ጭፍጨፋ እንደፈጸመ የመሳሰሉትን ተጠቅመዋል። ጥፋትን እንደ መዳን አሳዩ። ይህ ዘዴ ችግር እንደ ምላሽ መፍትሄ ይባላል። ቀውስ መፍጠር ወይም ቀውስ እስኪመጣ መጠበቅ በሚዲያ አማካኝነት አስፈሪነትንና ፍርሃትን ማሳየት፣ መፍትሄውን ማቅረብ፣ እሱም ጦርነት፣ ጣልቃ ገብነት ወይም ቁጥጥር። የመጨረሻው እውነት፣ ጋዳፊ ፍጹም አልነበረም፣ ግን በሊቢያ የደረሰው ስለ ፍትሕ አልነበረ፣ ስለ ኃይል የበላይነት እንጂ። ሶሪያ፣ በመካከለኛው ምስራቅ እምብርት ውስጥ ሶሪያ በኩራት ቆማ ነበር። የጥንት ታሪክ፣ ስልታዊ ኃይል ያላትና ለመንበርከክ ፈቃደኛ ያልሆነ መሪ ያላት ሀገር በሽራ አልዓሳድ። ግን አንድ ሀገር ዓለም አቀፍ የጨዋታ እቅድን ስትቃወም ብዙውን ጊዜ ለሌሎች ጦርነቶች የጦር ሜዳ ትሆናለች። ከሶሪያ ጦርነት በስተጀርባ ያለው እውነተኛ ገጽታ በ2011 የሰላማዊ ሰልፍ ተብሎ የተጀመረው በፍጥነት ወደ ሙሉ የእርስ በእርስ ጦርነት ተለወጠ። ሚዲያዎች ስለ ነጻነትና ዲሞክራሲ እንደሆነ ነግረውናል። ግን በእርግጥ እንደዛ ነበር? ብዙዎች የማያዩት ነገር ይኸውና፣ አሳድ የምዕራባውያንን ቁጥጥር አልተቀበለም እና ሶሪያ ሌላ አሻንጉሊት እንድትሆን አልፈቀደም። ፍልስጤምን ደገፈ፣ እስራኤልን ተፈታተነ እና የሶሪያ ሀብት በመንግሥት ቁጥጥር ስር አደረገ። ሶሪያ ለቁልፍ የጋዝ ቧንቧ መስመር እቅዶች እንቅፋት ሆናለች፣ ይህም በምዕራባውያን የሚደገፉ ሀገራት አጠቃላይ የኃይል የበላይነት እንዲኖራቸው ያደርግ ነበር። ሁሉንም ነገር ሊቀይር የነበረው የቧንቧ መስመር ሁለት የቧንቧ መስመር ህልሞች ነበሩ። አንድ የኳታር እስከ ቱርክ የቧንቧ መስመር በምዕራባውያን የሚደገፍ በሶሪያ በኩል ያልፋል፣ ጋዝን ወደ አውሮፓ በማምጣት ሩሲያን ያዳክማል። ሁለት የኢራን ኢራቅና ሶሪያ የቧንቧ መስመር በኢራንና ሩሲያ የሚደገፍ የምሥራቃውያን ጥምረቶችን ያጠናክራል እና ምዕራባውያንን ይፈታተናል። ይህ መስመር አሳድ ሁለተኛውን ደገፈ። ምዕራባውያንን አይ፣ ባለቅጽበት ጦርነት ተጀመረ። አጋጣሚ ወይስ ውጤት? የውክልና ጦርነት ከአመፀኞች ጋር ከመንግሥት በላይ ይህ የእርስ በርስ ጦርነት ብቻ አልነበርም። ዓለም አቀፍ የቼዝ መጫወቻ ሜዳ ሆኖ ነበር። አሜሪካ ዩናይትድ ኪንግደም ፈረንሳይ እና እስራኤል የተወሰኑ የአመፀኛ ቡድኖችን ደግፈዋል ሩሲያና ኢራን ፍላጎታቸውን ለመጠበቅ አሳድን ደግፈዋል አይኤስ ሚስጥራዊ በሆነ መልኩ ብቃልና አደገ በኋላ ሩሲያ ገብታ እስክታጠፋው ድረስ በድንገት አብዮት ተብሎ የተጀመረው በሶሪያውያን ህይወት ላይ የሚደረግ የኃይል ጦርነት ሆኖ ነበር ለሥነ ልቦና ቁጥጥር በላቀ ደረጃው የምዕራባውያን ሚዲያ አንድ መልእክት ፈጠሩ። አሳድ ጭራቅ ነው፣ ሶሪያውያን እርዳታ ያስፈልጋቸዋል የሚል ግን፣ ራስህን ጠይቅ። አሁን አሜሪካ ከአልቃይዳ ጋር ግንኙነት የነበራቸውን ቡድኖች ለምን ደገፈች? የኬሚካል ጥቃቶች የተከሰቱት አሳድ እያሸነፈ በነበረበት ጊዜ ብቻ ለምን ሆነ? የሩሲያ ተሳትፎ የውሸት ዜናዎችንና የሚዲያ ዘዴዎችን ማጋለጥ የጀመረው ለምንድን ነው? ይህ ስሜታዊ ጦርነት ነው፣ ፍርሃትን ጥፋተኝነትንና የተጎጂዎችን ታሪኮች በመጠቀም የውጭ ወረራና ቁጥጥርን ለማጽናት። የእስራኤል ጸጥ ያለ ፈገግታ። ሶሪያ በእሳት ስትቃጠል እስራኤል ደማስቆን በድጋሚ የዓለምን ማኅበረሰብ ቁጣ ሳታስነሳ ደበደበች። የኢራን ተጽዕኖ አዳከመች፣ የሶሪያን ጦር አሳነሰችና የዓረብን ግንባር ከፋፈለች። የአንዳንድ ጽዮናዊ እቅድ አውጪዎች የድሮ ህልም ተሟልቷል። አረቦች አረቦችን ይዋጉ፣ እኛም በጸጥታ እንነሳለን። ሶሪያ ዛሬ የተሰበረች ሀገር ሆነች። ሚሊዮኖች አድራሻ የለሽ ሆነው ተፈናቅለዋል። ጠንካራ የነበረው የመንግሥት ኢኮኖሚ እንዳይሆን ሆኖ ፈራርሷል። መልእክቱ ግልጽ ነው። ለዓለም አቀፍ ኃይል አይ ካልክ መሬትህን ወደ አመድ ይለውጡታል። በእሳት ውስጥም ቢሆን አንዳንድ መሪዎችም አይንበረከኩም። አበቃ።